የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን ስራችንም እርሶን የቤት ባለቤት ማድረግ ነው የመኖሪያ ቤቶችን እና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበን ሎታ ጊፍት ትሬድ ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቆት ነው በፍጥነት ይወስኑ ከመስከረም 29 እስከ ጥቀ 8 2018 ዓመ ረት በአዘጋጀን ኤክስፖ ላይ በመገኘት የዘመናዊ አፓርትመንቶችና የንግድ ዝቆች ባለቤት የሆኑ መኖርስ። በጊፍት መንደር ጊፍት ሪል ስቴት ማኅበረሰብን እንገነባለን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላት ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪንሾትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀን ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል የሆነስ ሆነና ሰላምን የሚሰብኩ ሰዎች በጣም ተመራጭና ሊከበሩ የሚገባቸው ሰዎች ናቸው። እንደሚታወቀው ላለፉት ሁለት ዓመታት በዚህ በመካከለኛው ምስራቅ ላይ በየዕለቱ የሚጠፋው የሰው ሕይወት በፕሬዚደንት ትራምፕ አነሳሽነት የሰላም ስምምነት በሐማስና በእስራኤል መንግስት በኩል በተወሰነ ደረጃ ሰፍኗል። ይሄ እንግዲህ እንደ ትልቅ ነገር የሚወሰድ ነገር ነው። ብዙ ነጥቦች እንዳሉት ይታወቃል። ግን በአካባቢ ላይ የሰላም አየር መንፈስ ጀምሯል እንግዲህ ከአግሪመንታቸው ተነስቶ እስራኤል ጦሯን በተወሰነ ደረጃ ማውጣት ጀምራለች የሚሉ ዜናዎችም እየወጡ ነው። እና የዚህ ሳምንት የፕሬዚዳንት ትራምፕ ያቀረቡት የሰላም ስምምነት መካከለኛው ምስራቅ ላይ ምን ይዞ ሊመጣ ይችላል የሚለውን እንመልከት። እንግዲህ ፕሬዚደንቱ ሰኞ ዕለት እስራኤል ይገባሉ። ትራምፕ ጠዋት ሶስት ሰዓት እስራኤል ሊገባሉ። ከዛ በኋላ ከፍተኛ አቀባበል ይጠብቃቸዋል። ከዛ በቀጥታ ወደ ኢየሩሳሌም በማቅናት መቶ ሀያ ወንበሮች ባሉት የእስራኤል ፓርላማ ኪኒሴት ፊት ንግግር ያዝርጋሉ። ከዛ ከዛ ንግግራቸው በኋላ ያው ከ በዛ ሰዓት ታጋቾች ኦሬዲ እስራኤል ይሆናሉ ማለት ነው፣ በህይወት ያሉት በሀማስ ታግተው የነበሩት። አዎ፣ እንዴት እንዴት እንዳቀላጁት አላውቅም። እስከ ስድስት ሰዓት ሀማስ ያስረክባል ነው። ሰኞ ሰኞ እስከ ስድስት ሰዓት ሶ እሳቸው ምሳ ኢየሩሳሌም ናቸው እና ከምሳ በኋላ ከነዚህ ከነጻ ከወጡት ታግ እንግዲህ በሄሊኮፕተር ነው የመጡት። በነገራችን ላይ ክኒሴቱ ያለው የት ነው? ኢየሩሳሌም ነው። ኢየሩሳሌም ቴልአቪቭ ነው። ኢየሩሳሌም አሊፍ አሊትኩም እንዴ? ክኒሴቱን ትዝ አይለኝም። አይ እስራኤል ፓርላማ ልክ ነው። አዲሱ አዲሱ ምስራቅ ኢየሩሳሌም ላይ አዎ። እዛ ገብተህ እኮ እንትን ሁሉም ሰው ገብቶ ማየት ማየት ይችላል። ውይይታቸውን ነው እንት ስለዚህ እዛና በምሳ ሰዓት ላይ ከምሳ ከሰዓት በኋላ ማለት ነው ከሰዓት በኋላ ታጋቾቹ እስራኤል ይሆናሉ። አሁን እንዳለው ግምት ሃማስ ከዛም ቀደም ሳያደርግ አይቀርም ነው የሚባለው ለመልቀቅ። ያ ምናልባት ነገር ሊሆን ያደርገው ይችላል። ሀያ ናቸው የሚባለው ሀያዎቹ እንዲሁም ደግሞ አስከሬኖች አሉ። ከአስከሬኖች ውስጥ ግን ሁሉንም የማግኘት ያለማግኘት ችግር ሊኖር እንደሚችል ተማምነዋል ይመስለኛል። ስለዚህ ይሄ ይደረጋል በዛ ቦታ ላይ የመጨረሻ ጀግና ናቸው በእውነት በእስራኤሎች በኩል እስካሁን ሲፈስ የነበረ እንባ ካለ ከታጋቾች ጋር በተያዘ ነው ሁለት አመት ያለ እረፍት ግማሽ የሚሆን ከእስራኤል ህዝብ ገሚሱ ማለት ትችላለህ ትከታተለዋለህ አንተም አደባባይ ላይ ያሳለፈው ህይወቱ እና ትልቅ እንዲሁም ራሱ የጦርነቱ አላማ ታጋቾቹን ነፃ ማውጣት እንደሆነ የሚፈልጉ ናቸው። እነዚህ በዚህ ደረጃ ከመንግስት ጋር ሲታገሉ የነበሩ ናቸው። ስለዚህ አሁን በዚህ ጉዳይ ላይ ግን እኮ ሰልፍም ነበር፣ አለ ሰልፍም በተለይ ሁለተኛው መጨረሻ ላይ ኔታንያሁ ወደ ጋዛ ጦራቸውን ለማዝበስ ለማስበስ ያደረጉ እንዳይገቡ የሚጠይቁት እስራኤላውያን ነበሩ። ምክንያቱም እዛ የታሰሩ ሰዎች ሊሞቱ ብን ይችላል ሊሞቱ በጦርነት የሚሉ አሁን ሪሊ በጣም ፋይት ነበር። አሁን ግን በአንድ ሁሉንም ተቋሚውንም መንግስትንም የምንድን የሟቹ የታጋት ቤተሰቦችንም አንድ የሚያደርጋቸው ነገር ነው አሁን ትልቅ ደስታ ነው። ስለዚህ አሁን የዚህ ደስታ ደግሞ ዋነኛ ባለቤት ፕሬዚደንት ትራምፕ ናቸው። ምክንያቱም ሀማስም ላይ ኔታኒያውም ላይ ተጽዕኖ ማድረግ ችለዋል። ይሄ እንዲሁም ማለት ነው። እና እውነቱን ለመናገር እኔ እናት ያዘው ትራ የምትለውና ና ሳይሳካላት የሞተችበት አንድ ሁሌ ከጭንቅላት የማይጠፋ አባባል ነበራት። ሁሌ ጠዋት ጠዋት ትልቁ ልጃችን የሰሜን ጦርነት ዘምቶ ነበር ከመዋጋት ውጭ ቆሰል ክዳን ከረፍት የሚባል የሌለበት የሌለበት አይነት ነገር ነው። ሁል ቀን ጠዋት ጠዋት ወጣ ልጄን በድዬ ነበር ምትለው ልም በእእና ልጇን በእጇ ሳታረግ ነው የሞተችው። ሰው እስራኤሎች አሁን እናቶች በእግዚአብሔር የፈቀደላቸው ብነዚህ የእነዚህ የሀያ ቤተሰቦች ማለት ነው፣ ልጆቻቸውን በእጃቸው ያደርጋሉ፣ ባሎቻቸውን በእጃቸው ያደርጋሉ፣ ሚስቶቻቸውን በእጃቸው ያደርጋሉ። እና ትልቅ ትልቅ የደስታ የሴሌብሬሽን ቀን ነው። ዶናልድ ትራምፕ ይሄን ከተካፈሉ በኋላ ገብቶ መውጣት ነው የእስራኤል ጉብኝታቸው። አዳር የለም፣ ውሎ ነው። አይ የለም፣ እስራኤል ይሄን ካደረገ በኋላ አመሻሹ ላይ ጀንበር ልትጠርቅ ስታዘገዝቅ ኤር ፎርስ ዋን ግብጽ ካይሮ ያርፋል። ግብጽ ይሄዳል። አዎ ያርፋል። አዳር እዚያ ያደርጋሉ። እዛ ይሁን ታውቀዋለህ፣ ሻርማር ሼክ። ሻርማር ሼክ በጣም የተለየ፣ አይ ተለየ፣ የቱሪስት ከተማ አይደል? እንደ እዚህ ቀይ ባህር ላይ የተንጣለለ የተንጣለለ ኦልሞስት እኮ አፍሪካ አይደለም እኮ በነገራችን ላይ ሻርማል ሼክ ኤሽያ ውስጥ ያለ መሬት ነው። ጀስት ከአፍሪካ የመጨረሻው ቀይ ባህር ባለበት ኦፖዚት ሳይድ ላይ ወደ ኤሽያ መሻገሪያ ላይ ያለ ነው። ስለዚህ ግብጽ ኦልሞስት አፍሪካ ብቻ አይደለችም ያለችው፣ ኤሽያም ላይ አላት ያ መሬት ማለት ነው እና አፍሪካ አይ እራሷ አንድ እንዳ በጣም ልዩ የቱሪስት ከተማ ነው። ቀይ ባህር ላይ የተንጣለለ መዝናኛ ማዕከል ነው እና እንግዲህ ቀይ ባህርን እንደ ኢትዮጵያዊ በዚህ በአሰብ በኩል ወይ በምጽዋ በኩል የማግኘት እድል ካልገጠማቸው ወይም ካልደረሳቸው ኢትዮጵያ ምን ኖ ሻርማ ሼክ ላይ ቀይ ባህር ላይ ማግኘት ይችላል አዎ ይሄ እኮ ነው አዎ በጣም ውሃው ራሱ ከጨውነቱ ይልቅ ንጹህ ውሃ ግን ጨው የሆነ መሬቱ እንደዚህ የምታይበት ማለት ነው ቀይ ባህር እና ጭንቅላታችን ውስጥ ግን ቀይ ባህር ሲባል የደፈረሰ ውሃ ምናምን ነገር አድርገን ነው የምናስበው ብዙ ሰዎች እኔ ውሃውን ሳየው መሬቱ ይታየኛል ከቀይነት ጋር መልምገልኝነት የለውም በጣም የገረመኝ እሷ አለን ቀይ ባህር ለምን እንደተባለ በዛ በኩል በሸርመል ሼክ በኩል ያየሁት ቀይ ባህር ምንም የለውም። እዚህ ታች ወረድ ቀይጣ ይሆን እኔ ግብጽ ላለ እሷ ዋናው እዛ ጋር ተቀምጣ እንደ ቦኖ ውሃ አስቀጂ በዚህ በስዩዝ ካላል በኩል የሚያልፉትን መርከቦች የምታረግበት ነው ዋናው እዛ ቦታ ላይ ነች ያለችው። እና ወይ እንግዲህ አሁን ጥያቄ የት ያርሽሆን ነው ሰውዬው? አይ ቲንክ ካይሮ ነው አርፈው፣ ከካይሮ ነው ሊሄዱ የሚችሉት። ኦ ካይሮ ካይሮ ያልፉና፣ ማክሰኞ ለት ፊልም አለ የደረሱበትን ስየመጀመሪያ ክፍል ማለት የመጀመሪያ ክፍል ቴክኒካሊ ማለት ነው። ታጋቾችና የፍልስጤን እስረኞች ልውውጥ የሚደረግበት ማለት ነው። ይሄ ከተጠናቀቀ በኋላ ሁለተኛ ክፍል ድርድር አለ ማለት ነው። ዋናው ዋናው ይሄ እንግዲህ ባለ ሀያ ነጥብ አይደለ ለምሳሌ ምን ይላል አንዱ አንቀጽ ሃማስ ትጥቁን ይፈታል፣ መሳሪያውን ያስረክብና የሚሄድበት ይሄዳል የሚል ነው። አንገለውም ነው፣ ምህረት ይደረግለታል አባሎቹ ያው ይኖራሉ ማለት ነው። ሲቪል አስተዳደሩት ይገባሉ ሰላማዊ ኑሮ እንደተመቻቸው ጠመንጃውን ጥለው ቢፈልጉ መምህር ትምህርት ካላቸው መምርህ ወይም የግንባታ ስራ ውስጥ ወይም ጥራ የሆነ ነገር ይችላሉ። ከፈለጉም ደግሞ ወደ ሶስተኛ ሀገር ተሻግረው ኳታር ልሂድ ካሉ ኳታር እንዲሄዱ ታደረጋለ። ኤሜሬት ኤሜሬትስ መሄድ ከፈለጉ ሄዳሉ። ካለች ባህሬን ምትባላለች ባለጠጋ ሀገሮች ያሉ ባህሬን፣ ሮማን የሚባይ ትንንሽ የሆኑ ግን የተሳፈሩባቸዋሉ እና ወደ እነሱ መሄድ ይችላሉ። ይሄ ነው ስምምነቱ። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና እና የንግድ ስቆችን ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበን ሎታ ጊፍት ሬድ ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቆት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓ ም በአዘጋጀን ኤክስፖ ላይ በመገኘት የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት የሆኑ መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን። ከዛ አትልም በኋላ ከዛ በኋላ የፍልስጤም የባለሙያዎች ቴክኖክራትስ ፖለቲሽያንስ ያልሆኑ በነሱ የሚዋቀር የሽግግር መንግስት ይመሰረታል። በሱ ላይ ደግሞ ቦርድ ኦፍ ፒስ የሚባል ራሳቸው ሁነኛው ሰው ዶናልድ ትራምፕ በበላይነት የሚልት ሆነው ቶኒ ብሌር በዋና መሪነት ሆኖ ይህን መንግስት አጠቃላይ አሰራሩ የሚከታተሉ ለግንባታ የሚያስፈልገውን ፈንድ ገለመኔ እንት ከበላይ ሆኖ የሚያስፈጽም ነው ከስር ደግሞ የእስራኤልን እግር መውጣት እየተከተለ የሚተካ አለም አቀፍ አረጋጊ ሀይል አለ ከአረብ ሀገሮችና አውሮፓያኖች ከኛ የሚሆን ብለዋል የተጣጣ ሰራዊት ማለት ነው እቅዱ ይህን ያስቀምጣል በትክክል ገብተን ከሆነ ሀማስ አልቀበልም ብለዋል። ሊቀበለውም አይችልም። ለምን ሊቀበለውም አይችልም? ምንድነው የፍልስጤማውያን ትግልን እየመራው ነው የሚል ነው አለን ሀማስ። እሱ ማ እኮ አበቃ ሁኖ አበቃ ሳይሆን በመጠፋፋት ላይ ስምምነት ይደረጋል ማለት ያስቸግራል። አሁን ትጥቅ ይፈታል ማለት እኮ ቤዚካሊ የፍልስጤም ትግል አከተመለት ማለት ነው። ማለት ድሪም የሚያደርጉት ነገር አለ እነሱ መንግስት መመስረት። ለምሳሌ የፍልስጤም መንግስት መቼ ነው የሚመሰረተው። ሀማስ ባ ፍልስጤምን መንግስት ለመመስረት አለም ግንባር ግንባል ቀደም አላማው ነፃነት ነጻነት እስራኤል የምትባል ሀገር ማጥፋት ነው እኮ። አሁን ድርድሩ እስራኤልም ሳትጠፋ ሀማስም ሳይጠፋ መኖር የሚችልበት እድል ይኖራል ወይ ነው። አሁን በሰላም እቅዱ ላይ ይህንን አላማ ይዞ የተቀመጠ የምዕራብ ዮርዳኖስ የምንለው ላይ ያለው የማህሙድ አባስ ፋታ አለ እሱ ነው። እሱም ፖለቲካዊ በራሱ ውስጥ የፖለቲካ ርምት እንዲወስድ ጊዜ ተሰጥቶታል እና በሚቀጥለው አመት ምርጫ አረጋለሁ ብለዋል ማሙድ አባስ። እድሜያቸውም ሄዷል እና እሱ ራሱን ካረገ በኋላ ጋዛ እና ምንድን ነው ምራብ ዮርዳኖስ አንድ ምርጫ ነው የምታደርገው። ምርጫ የሚካሄደው ምራብ ዮርዳኖስ አይደለም? አዎ ጋዛም ትመርጣለች። የሚመረጠው የፍልስጤን መንግስት ነው የሚሆነው ሁለቱን የግዛቶች አጣምሮ ነው የሚሆነው። ፍልስጤም እኮ ሳትወለድ ተከፋፍላለች እኮ እኮ የተለያየ ቦታ እኮ ነው ያሉት እኮ አ እንዴ ጋዛ እዚህ ያለው እኮ ሜዲትራንያን ዳርቻ ላይ ያለው ዳርቻ ላይ ያለው ያኛው ዌስት ባንክ ነው ያለው። ዌስት ባንክ ነው ኢየሩሳሌም አጠገብ ማለት ነው። ሀማስታን ነው እኮ የሚባለው። ይህ ምንድን ነው ጋዛ ሀማስታን፣ የሀማስ ግዛት ማለት ነው። አየህ ነገ ነገ ግጭት አይመጣም ማለት አይደለም። ስለዚህ አሁን ገና ከአሁኑ የፍልስጤም መንግስት ከመወለዱ በፊት ይሄንን ታስተካክላለህ። አንድ መሆናቸው አንድ መሆን አለበት፣ ጋዛን ጋዛና ምዕራብ ዮርዳኖስን። ምርጫ ሲደረግ ምርጫው የሚካሄደው ምዕራብ ዮርዳኖስ ብቻ አይደለም፣ ጋዛ ውስጥም ነው። እና ፍልስጤም ያናቸው ሁሉም ይመርጣሉ። እነዚያ የተመረጡት የፍልስጤም መንግስት ያቋቁማሉ። ያን የሚሆነው ይሄ ባለበት ሁኔታ እንግዲህ ከምንድን ነው ከጋዛ መልሶ ግንባታ ጋር አብሮ የሚሄድ መልሶ ግንባታው በጣም ጊዜ የሚፈጅ ነው። ያንን ክምር ማዘጋአስር እንደ ያደርጋል። ከዛ በኋላ እንግዲህ ሁለቱ እነዚህ ሁለቱ ወገኖች ክሬዲብል የሆነ የፍልስጤን ሀገረ መንግስት እንዲመሰረት የሚያስችል አብሮ የመኗኗር ድርድር ያደርጋሉ ይላሉ። አሁን እዚህ ጋር ለመሄድ ሃማስ አንደኛ ማናቸው ካሊል የሚባሉት ከዶሃ ከእስራኤል ጥቃት የተረፉት ማለት ነው። አሁን ያሉት የሀማስ መሪ የሚመጣ ጦርነት የለም ብለዋል። ከዚህ በኋላ ሲናገሩ አንዋጋም ዋስትና ተሰጥቶናል። ከዚህ በኋላ የሚመጣ ጦርነት እንደሌለው ዋስትና ተሰጥቶናል። አደራዳሪዎቹ አሜሪካም ጭምር ሀማስ ትጥቅ ስለመፍታቱ ምንም ነገር እንደማያውቁ ነው የተናገሩት። አሁን እኮ የዚህ የሰላም ድርድሩ እኮ ትልቁ ነጥብ ሀማስ ላይ እየተጣለው ነገር ነው። ሀማስ ትጥቁን ይፈታል የሚለውን ነገር ተቀብሏል፣ አልተቀበለም የሚለው ነገር አሁንም ቢሆን ጥርጣሬ ላይ የሚጥል ነገር ነው። እንዴት ማለት ሀማስ መሳሪያውን ፈታ እኮ ማለት እኮ የጋዛ ላይ ያለ ምንም ሌላ ኃይል የለም ማለት ነው። የፍልስጤም ሕዝብ የሚወክል አሁን ፖለቲካሊ የሚወክለውም ከፋም ለማም ጋዛ ነው እየተደራደረ ያለው ይሄን እኮ ተቀብሎታል ሀማስን ቴክኖክራቶች ከቴክኖክራት ማለት እኮ ጊዜያዊ መንግስት ይቋቋም የሚለው እሱ፣ ጋዛን ያስተዳድራል። ይሄን ሃማስ ተቀብሏል እኮ። ትጥቁስ ትጥቁን እንደያዘ ወይስ? ትጥቁ እኮ ነው ዋናው ጥያቄ። ብዙ ነገር ነው እያነበብን ያለ ነው። አንደኛው ወገን ምን ይላል? በከፊል ሊፈጣ ይችላል ማለት ሮኬቷል። እች አጭርና ረጅም ሮኬቷን ሊሰጥ ይችላል። እሱንም ይፈታል ሲባል እሱን ለሚመሰረተው ለፍልስጤም አስተላለ ለእሱ ነው የምሰጠው ብሎ ገብቷል። እቺ ግን ካላሽንኮ አልፈታ ብሎ የትጥቅ ትግል ነኝ የነጻነት ታጋይ ነኝ ሀገሬ ነጻ ስትወጣ የሚል አቋም ይዟል። ስለዚህ አሁን ለዚህ ነው እውነቱን ለመናገር እንደው የጋዛ ጦርነት መቆም መህልሜ ቢሆንም እ ምደሰት አለባለሁ ላይ ለጊዜው ጦርነቱን ማስቆማቸው የተኩስ አቁም ስምምነት መደረጉ እና በየእለቱ የሚሞት ሰው አለመኖሩን መስማት ትልቅ ነገር ነው። ቢያንስ ራሱ ለእስራኤል አሁን ታጋጅ ቤተሰቦች ብቻ ሳይሆን ከቤተሰቦቻቸው ጋር ስለሚገናኙት ብቻ ሳይሆን የፍልስጤም ሕዝብ በየድንኳኑ ውስጥ የተቀመጠ እኮ አለ እኮ በየዕለቱ ውርጅብኝ ሲወርድበት የነበረው አሁን ከዛ ነጻ መሆኑን ለተወሰነ ጊዜ ቢሆን ለተወሰነ ጊዜም ቢሆን ግን ዘላቂነት መሆን አለበት ነው አሁን የሰላም ሀሳቡ ምን ይላል? ጋዛ ታጣቂም ትጥቅም ማይኖራትም ይላል። ኦር ቶታሊ ዲሚትራይዝ እንደምትሆነው ይላል። ሃማስ ካላሽንኮውን ባልተውበት ሁኔታ ምንድምታደረገው አየህ እስቲ እስከነ ካላሽንኮውን ተው ካልክ፣ እሺ ምንድ ስራ፣ ከዛ ቀጥሎ እንዴት ነው የሚሆነው? ለምሳሌ የሚመጣው መንግስት ብሏል ጸረ ሽብር እንቅስቃሴ ያደርጋለሁ ብሎ ቢያስብ ከሆነ አልቀበልም ብሏል እስራኤል። ዓለም አቀፍ ሀይል ይገባል። የዚህ የተባለ አንደኛ ዓለም አቀፍ ኃይሉን አልተቀበልም። ዚ ካ ባይዘወይ አሁን ባይቀበልም ሁለት ሺህ ሁለት ሺህ ሁለት መቶ ሁለት መቶ የአሜሪካ ወታደሮች ጋዛ ይገባሉ። አሁን እኮ እሱ ለዚህ ለፕሬዚደንት ትራምፕ አቀባበል ነው ሊኖ ዘላቂ ማ ሆነ ጋዛ ላይ ጥንስ ሳይልናይ ከሌሎች ቅድም ያልኮን አረጋጊ ሀይሉን ጋዛን የሚቆጣ ትንሽ የተወሳሰበ ነገር አለ በጣም ስለዚህ ነው ትንሽ እኔው የሚል እንትን የሚያሳድርብ ነው እና ሐማስ ትልቅ ካልፈታ ኦኬ፣ በቃ ይሄን ያዝ እንቶ ከተባለ በምን መልኩ ነው የምቶ ወይም ካለው የቴክኖክራት መንግስቱ ጋር አዋህደው የሀገሪቱ ጋዛን የሚጠብቅ ሰራዊት እታደርገው ነው። ይሄንን እስራኤል ትቀበላለች። ትንሽ የተወሳሰበ ነው። የተወሳሰበ ነገር አለው። እርግጥ እነሱም እንግዲህ መሳሪያቸውን ተዉ ማለት የፍልስጤም ሕዝብ ትግል ቆመ ማለት ነው። በሰላማዊ መንገድ ከሆነ መነጋገር የሚቻለው ከዛ በኋላ መሳሪያቸውን ሳይዙ ማለት ነው። የማይስማሙበት እድል ደግሞ ከመጣ ዋስትና እኮ ተሰጥቷ እንትን የሰላም ሀሳቡ የሚለው እነ ኳታር እነ ቱርክ እነ ግብፅ እኮ እስራኤል እንደማደበድብ ነው ዋስትና የምትሰጠው የሚሰጡት ናቶት አዎ ቶታሊ እስራኤል ከዛ በኋላ በምንም ሰበብ ውጊያ ማካሄድ እንዳትችል ነው። አሁን ግን ምንድን ነው ሀማስ ከሞላ ይሄም ያልኩ በተአማኒ የሆነ የሚሰጡ ይህን የሚሉ ነገሮች ናቸው። ስለዚህ ቀጣዩ ድርድራቸው በጣም ከባድ ይመስለኛል። የማን ነው የዶናልድ ትራምፕ ባለ ሃያ ነጥብ የሰላም ሀሳብ መጨረሻው አልታወቀም እኮ በኋላ ላይ እኮ ደግሞ የፍልስጤን መንግስት ይመሰረታል የሚልም ነገር ኤምቢሲ አዎ፣ መጨረሻ ላይ ማለት አሁን ቅድም በተጠቀሰው መሰረት ሀማስ ትጥቁም ፈቱ አስረክቦ ከሆነ እስራኤል ሙሉ ለሙሉ ወጥታ ከሆነ እና በዚህ በሲቪል አስተዳደር ውስጥ ሜቢ አንድ አመት፣ ሁለት ዓመት የሚቆይ ከሆነ ከዛ በኋላ ነው የፍልስጤም መንግስት የሚታሰበው። ፊት ለፊታችን ያለ ትልቅ ስራ አለ። ጋዛ እንዳለ ወድሟል። እሱ እንደገና በፍርስራች ውስጥ እንኳ ያልተነሱ የሰው ልጅ አስክሬኖች ብዙ ናቸው። ይሄ ብዙ ሂደቶች አሉት። ይሄ የፈረሰውን ማጽዳት ብቻ ጥቂት አመቶች ይወስዳል ነው የሚባለው። የፈራሹን ማንሳት አይደል፣ ግንባታ ስታደርግ እንትን ነው። ከዛ በኋላ መገንባት አለበት አገሩ እንደገና አይደል። መሰረተ ልማቶች መሰራት አለባቸው፣ ትምህርት ቤቶች መሰራት አለባቸው፣ ገበያ አዳራሾች መሰራት አለባቸው፣ መስራት ቤቶች መሰራት አለባቸው። 83 በመቶ ጋዛ ፈርሷል ነው የሚባለው። ስለዚህ አሁን ብዙ አመት የሚወስድ ነው። ቢያንስ አንድ አስር አመት ትታስብ ትችላለህ። እንደ አይ እንደ አስተዳደሩ ነው እሱማ። መልሶ መገንባቱ ረጅም ጊዜ የሚወስድ መሆኑም የሚያከራከር አይደለም፣ የታወቀ ነው። እንግዲህ ምናልባት ትንሽ የሲቪል አስተዳደር እና የሰላም አየር የሚያገኙ ከሆነ ፍልስጤማውያን እንግዲህ ድሪማቸው አሁኑ የተለያዩ የአውሮፓ ሀገሮችም እውቅና የመስጠት ነገር ስላለ፣ ለፍልስጤን መንግስትነት ህጋዊ የሆነ መንግስት ይመስረት የሚልም ነገር ስላለ ወደዛ መሄዳቸው አይቀርም ግን ሀማስ እንዳልከው መሳሪያውን ባላስቀመጠበት ሁኔታ እነኝህን ነገሮች ለማሰብ ያስቸግራል። የሰላም ሀሳቡ ባለያ ነጥቡ ለእስራኤል የሚሰጠው እስራኤል እንድትወጣ የሚጠይቀው በነገራችን ላይ ለምሳሌ የእስራኤል ጠቅላይ ሚኒስትር እስራኤል ሙሉ በሙሉ አትወጣም የሆነ ቁራሽ መሬት ወይም ፔሪሜትር ይዛ እስከ ተወሰነ ጊዜ እንትን ትላለች የሚል ነበር። ትቆያለች አሁን በዚህ ለምሳሌ ሊገፉ ይችላሉ ማለት ነው። የእስራኤል ወታደሮች ለቀው ሊወጡ ይችላሉ ነገር ግን አሁን አንድ የስምምነቱ ዓላማ ከዚህ በኋላ ማን ነው እስራኤል አደጋ ይመጣብኛል ብላ ማስጋው ጋዛ ይፈጠራል ነው እና ከዚህ አንጻር ነው እዚህ ጦርነት ውስጥ ያለው ሀማስ ትጥቅ እንዲፈታ የሚለው። እንግዲህ ካይሮ ያደረጉት ጉብኝት ምን እንደደረሰበት አላቅም፣ ግን አሁን ከሁሉ አቅጣጫ እንደምሰማው በጣም ፖዚቲቭ ናቸው። የሆነ አንድ የሚያውቁት ነገር ያለ ነው ይመስለው ትራምፕ ኖ እየተደራደሩት ወገኖች ሁሉ እኮ ትንሽ ፋታ ዴ ጦርነቱ ማስቆም ጥይት ማስቆም ቀላል ነገር አይደለም። ትንሽ ጊዜም ቢሆን ማለት ነው። እንዳልከው ሁለተኛው ምዕራፍ ላይ የመጀመሪያውን አሁን ከተስማሙ በኋላ ሁለተኛውን ደግሞ በጊዜ ሂደት እየተስማሙ ሊሄዱ የሚችሉበት ነገር ቤዚካሊ ያ ነው። እንግዲህ የዛን ደግሞ የሚሆነውን እንመለከታለን። ወሊን ለመጀመሪያ ጊዜ በአፍሪካ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና ና መደዋወያ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታ። ሌላው ከሌሎች የማኅበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል